በሁለት ህፃናት ምክንያት ከፖሊስ ጣቢያ ወጥቼ አሁን ገና መምጣት። ይሉ ምን መሰላችሁ የተፈጠረው፣ ከሆነ ቦታ ትሬኒንግ ቆይቼ አጋጣሚ ድክም ሲለኝ የሆነ ቦታ ልረፍ ብዬ የሆነ መናፈሻ ፓርክ ነገር ቁጭ አልኩኝ እና ዘወር ስል ከኔ አጠገብ ሁለት ልጆች ተቀምጠዋል። ወንድና ሴት ናቸው፣ ህፃናት ናቸው። ሴቷ የዘጠኝ ዓመት ብትሆን ነው፣ ወንዱ 12 ቢሆን እና ሴቷ እንዲቁጭ ብላ የሴቷ ጭን ላይ ተደግፎ ነው የተኛው ወንዱ። ከዛ ሁሉም እየሳቀ ነው የሚያልፋቸው፣ ሁሉም እየሳቀ እየተሳሳቀ ያልፋቸዋል ቀልድ በሚመስል መልኩ እና ያው ከነገር ይቀራል እስኪ ልናገር ምናምን ብዬ ምን እያደረጋችሁ ነው አልኳቸው። አረ ያው የፍቅር ጊዜ እያሳለፍን ነው ምናምን ነገር አለኝ ማለት ነው ልጁ። የምን የፍቅር ጊዜ ምናምን ነገር ስለ አረ ብርዝና በቃ የሆነ ላይፍ ምናምን ነው ፍቅረኛ የሆነችው ባሏ ነኝ ምናምን ነገር አለ። አረ እባክህ አራዳ ቢጤ ነኝ ለማለት ነው ልጅ። ከዛ ቤተሰብ ያውቃል አልኳቸው? አረ ቤተሰብማ ካወቀ ያው ከቤት ነው የምንባረረው፣ ባረረው እንደዛማ አይደለም ምናምን ነገር አለ። እሺ ከዚህ በኋላስ ምንድነው የምታደርጉት? ምንድነው የምትሆኑት አልኳቸው? ያው ከዚህ በኋላ የሚሆነው ያው እራት አብረን በልተን አብረን ልናደር ተስማምተናል፣ ምናምን ቀልድ አይደለም ባይዘው ወይ በደምብ ስሙኝ አብረልና ልናድር ተስማምተናል ምናምን ነገር አለ። አረባካ እውነት ነው አልኳት። ትሷል አው በቃ አንል ከዚህ በኋላ በቃ ምን ሞትም ምን አይነት ነገር አለ ነው ከኛ አንደበት፣ ያው እኛ ራሱ ለፍቅር የደረስን ሰዎች ምን በቃ እንደዚህ ከታላላቆቻችን አንደበት እየሰማን የወረስናቸውን ነገሮች ነው። ከዛ እሺ እና አብራችሁ ልታድሩ ነው አው በቃ የት ነው የምታድሩት? ያው አልጋ ቤት ለኔት ነው። አልጋ ቤት ግን ያከራዩዋችኋል አሁን እናንተን? ማለት በጣም ልጆች ናችሁ ብለው ምናምን አይከለክሏችሁም አይነት ነገር አወራዋቸው። አይ እንደዛ እንኳን ችግር የለውም ጓደኞቻችን ስላሉ በእነሱ በኩል እንይዛለን ምናምን ከዛ በጣም ሲያበሽቁኝ ምን ተጠቀምኩኝ፣ እስኪ ወደ ቤተሰባችሁ ተሰባቹ እስኪ ተነሱ ምናምን፣ አለበለዚያ ግን ሌላ በቃ ወይ ፖሊስ ጣቢያ ነው የምንሄዷል አረ፣ እንደዚህማ አይሆንም ምናምን ብሎ በቃ ጓገጭ ያለ ወንዱ ልጅ ማለት ነው። ያው ወንድ ልጅ ወንድ ነው ሁሌም። ያው ጓገጭ እንዴ፣ እንደዛ ነው አው። እንደዛ ከሆነ ተነስና ቀጥ ብለህ ወደ ቤት እሄዳልኩት። አንቺም ቀጥ ብለሽ ወደ ቤትሽ ሂጂ፣ አለበለዚያ ግን ፖሊስ ጣቢያ ይዣችሁ ነው የሚሄደው አልኩት። የሆኑ ልጆች እያለፉ ነበረ? ምንድነው ምን ተፈጥሮ ነው ምናምን ነገር ሲሉኝ እኔ ያው ለማስፈራራት ነው እንጂ ፖሊስ ጣቢያ እነሱን ይዤ የምዞርበት እንትን ወይ ደግሞ ቤታቸውን ወላጆቻቸውን ሁኔታ አውቄ ነው እነሱን የምወስዳቸው። ለማስፈራራት ያው ልጆች ስለሆኑ ይፈራሉ ብዬ የድሮ ልጅ ነው ብዬ ነው እኔ እንዴ። ወይ ፍንክች አላለም። ምን ምንድነው ምን ተፈጥሮ ነው ምናምን አሉ። የሚያልፉ ሰዎች ነበሩ። አረ እንደዚህ እንደዚህ እኮ እያሉ ምናምን ብዬ ስነግራቸው ጉድ አለች አንድ ሴትዮ ጉድ ጉድ ብላ እንደዚህ የሆነ ነገር እንጨት ነገር ምናምን እየፈለገች ልትገርፈው ምናምን ነገር መሰለኝ፣ መጣች ወደኛ እየቀረበች፣ አንተ ማፈሪያ እናንተ ማፈሪያዎች፣ በጋ ወረደችባቸው። አሁን አንጠልጥለን ቤተሰባችሁ ጋር ይዘናችሁ እንሄዳለን፣ ጉዳችሁን እዛው ለቤተሰባችሁ ትናገራላችሁ፣ የሚፈጠረውን ትችሉታላችሁ ምናምን ስትል ውሰጅና ምን ምን ታካብጃለሽ እን ምናምን አይነት ነገር አለ። ወንዱ ይው እንትን ነው የሆነ አላውቅም፣ የሆነ ሱሰኛ ነገር ነው የሚመስለው ፊቱ እንግዲህ። በዚህ ዘመን በዚህ እድሜው እንደዚህ መጠቀም እንደዚህ አይነት ልጅ ይሆናል ብዬ እኔ አልጠብቅም። ግን ከዛ ያው ሄድን፣ ፖሊስ ጣቢያ ነው ሄድነው። የፖሊስ ጣቢያ እንግዲህ ሄድን። ሴትዮዋ እንግዲህ ይዛቸው አንጠልጥላ ነው ይዛቸው ሄደቻቸው፣ እንደዚህ ሁለቱንም ማለት ነው ሁለቱንም እንዲይዛ። ተከተለኝ ነው ምናምን ምናለችኝ። ይዘ ይዘናችሁ ሄድን። እኔ ራሱ ግራ ገበኝ። እኔ ነኝ እንግዲህ ፖሊስ ጣቢያ ነው የምወስዳችሁ ወይ ምናምን ስልሳ አስፈራራኝ ነበር። ግራ ገበኝ። እናንተ በእናንተ ምክንያት ነው ትውልዱ እየረከሰ ያለው ኑ ምናምን ብላ ሄድን። አጋጣሚ አቅራቢ የሆነው ፖሊስ ጣቢያ ነበር። እንዲገባ ብሎ ኮሚኒቲ ነገር ነበረች። ሁለት ፖሊሶች አገኘን። ምንድነው ምናምን አሉ። እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ከዛ እነሱንም ልጆቹንም ጠይቋቸው ሲጠይቋቸው ለኛ የሰጡን የሰጡንን ምላሽ ነገሯቸው። መልሰው እንደዛ ከሆነ ቤተሰቦቻችሁ ጋር መሄድ አለብን። አስራ ስምንት ዓመት ያልሞላው ሕፃን እንደዚህ አይነት ተግባር ወይ ደግሞ እንደዚህ ነገር ሲደረግ ተጠያቂዎቹ ወላጆች ስለሆኑ ኃላፊነት የሚወስዱት የእናንተ ወላጆች ናቸው እንሄዳለን ምናምን አሏቸው። ወላጆቻችሁን ጥሩ ስልክ ንገሩን ተባሉ። አጋጣሚ ሁለቱም ስልክ ያውቃሉ፣ የቤተሰብ ስልክ። ቤተሰብ ተደውሎ ተጠሩ። ቤተሰቦቻቸው መጡ። ልክ እንደ ምንድነው ምን ተፈጥሮ ነው ምናምን ነገር የአንደኛው የወንዱ ቤተሰብ ምን ተፈጥሮ ነው ምናምን ነገር አለ። አይ እንደዚህ እንደዚህ አይነት ነገር ተፈጥሮ ነው በእንደዚህ እንደዚህ እያሉ ነው። ፈቅዳችሁ ነው ወይስ የምታውቁት ነገር አለ ምናምን ነገር ተባለ። አይ በእርግጥ የምናውቀው ነገር የለም የወንዱ አባት ማለት ነው። የምናውቀው ነገር የለም፣ በርግጥ ግን ልጁ ከእንደዚህም አይነት ባሻገር ሌሎችንም ጥፋት ሊያደርግ ይችላል፣ ይሄን አምናለሁ እንደ አንድ አባት አለ። በጣም የሚገርም አባት። ኦኬ፣ እንደዛ ነው አዎ። እና ኃላፊነቱን ይወስዳለው ለኔ ተውልኝ፣ ግን ለዛሬው ምናምን አለ። የሴቷ ቤተሰብ ደሞ መጣች፣ እናት ይሆነች የመጣችው። ደግሞ ወንድና ሴት ሆኖ ነው የመጡት፣ ልክ እንደ ልጅና እንደ ህጻናቶች ማለት ነው። ምን ተፈጥሮ ነው እልል ልጄን ምናምን እያለች መጣች። ልጄ እኔ በህይወቴ የፖሊስ ጣቢያ ሳልገባ እንዴት ልጄን በዚህ እድሜ ፖሊስ ጣቢያ ታቆማላችሁ? ምናምን ብላ ድብልቅልቁን ለቁና ወጣችሁ አካባቢውን ማለት ነው። ዲያረ ተረጋጊ፣ ምን ሆነች ነው ምናምን አሏት ፖሊሶቹ። እንዴት ተረጋጊ ትለኛለ? ልጄ እኮናት። ስንት ነገር አድርጌ ያሳደግኳት ስንት ነገር የለፈውባት እኮናት። ምናምን ምናምን ስትል እንደዚህ እንደዚህ እያደረገች ነው። ምን አገባ አለችው ፖሊሱ? ሳቅ አፈነኝ። እኔ በቃ ሳቅ አፈነኝ። እኔ ልሳቅ ወይስ ልሂድ ግራ አገባኝ። ምን ማለትሽ ነው የአስራ ስምንት ያልሞላት ሕፃን እንደዚህ እንደዚህ አይነት ነገር ስታረግ ኃላፊነት የጎደለው ተግባር ስትፈጽም እንደ መቆጣት እንደዚህ ያለሽ እንዴ? ምና ምን አገባችሁ? ታድርግ መብቷ ነው። እኔ ያልተቆጣት እናንተ አልተቆጣት ምናምን ብላ ሌላ ነገር እንቦ አከረዩ ተፈጠረ። ከዛ የወንዱ አባት፣ እኔ የልጁ አባት ነኝ ስሚኝ እንዴ እንደዚህ አይነት ኃላፊነት ያለብን እኛ ቤተሰቦች ወላጆች ላይ ነው። እና እንደዚህ ከማለት ይልቅ ነገሩን አረጋግተሽ ቤት ወስደሽ ለብቻዋ ብትመክሪያት እና እንደማይደረግ ወይም ደግሞ ጥሩ ነገር እንዳልሆነ ብትመክሪያት ላንቺ ነው ጥቅሙ፣ ለሷ አይደለም ላንቺ ነው ጥቅሙ። ምክንያቱም አንቺ ነሽ የምትሰደብ። ምን አይነት ወላጅ ነው ያሳደጋት፣ ምን አይነት ወላጅ ነው የወለዳት ነው የምትባይ። ከዛ ሲያልፍ ደግሞ የነገር ህይወቷን ደግሞ ታበላሽዋለሽ። ወደሷ ደግሞ ህይወት ስትመጪ እና ይህን ነገር ባክሽ ምናምን ብሎ በደንብ እኔ የነገራት የወንዱ አባት ማለት ነው። ከዛ አያጋባቹ በቃ ልጅን ልቀቁልኝ። እኔ ልጅ ልጅ ይላልው እናንተ ማን ነው ልጅ መካሪ ያርጓችሁ ምናምን ብላ ልጅ የወንዱ አባት ሁለተኛ በእነሱ ፊት ነው ሁለተኛ እንደዚህ አይነት ተግባር ስትፈጽም ስታደርግ ባይ አለው ልጁን ማለት ነው በእኛ ፊት የህፃናት ማረም ያለ የህፃናት ማረሚያ ራሴ ፈርሜ አስራ ስምንት አመት እስኪ ሞላህ ድረስ እዛ እንዲያውቆዩህና እዛው እንድታድግነም ማድረግ ቃል እገባለሁ፣ ደሞ ለዚህ ምናምን ብሎ በእኛ ፊት ማለት ነው እሺ ምናምን ብሎ ልጁም አንገቱን ደፍቶ ምናምን እኛን ቸው ምናምን ብሎ ሄደ እና ምን ልልፈልጌ ነው፣ አንዳንድ ወላጆች ምንድነው ሃላፊነት የጎደላችሁ ሰዎች የምትሆኑት? ነው ሃላፊነት ማለት እኮ በእናንተ ህይወት ውስጥ ያለ ብቻ አይደለም፣ በልጆቻችሁም ህይወት ውስጥ ያለ ነው። የምሬን ነው። ቀልድ ሊመስል ይችላል ይሄ ነገር፣ ግን በደንብ ብታስቡት መልካም ነው ለማለት ነው። ማለት ያላችሁን አስተያየት አስቀምጡልኝ። እንግዲህ ይሄ ነው የተፈጠረው። በመሀል ቤት ግን የተሰቃየሁት እኔ ነኝ። የእኔ ስቃይ ነው በዛው በመሀል ቤት። የምሬን ነው። እና ያው ይሄን ይመስል ነበር የዛሬው ነገር። እንግዲህ በድካም ላይ ሌላ ደግሞ በጣም ልስቅ ፈልጌ የነበር እግዚአብሔር፣ እኔ የኔ ጦስም ነው ግን ደግሞ ልክ ነኝ ብዬ ያሰብኩ በአንድ መንገድ እንግዲህ አላቅም። እንግዲህ ዝም ብሎ ከማለፍ እንደዚህ ነገሮች ነገሮችን ተናግሮ ማለፍ ይሻላል ብዬ ነው። ያላችሁን ሀሳብ እስኪ ጻፉልኝ እናንተ።